በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ጥቅምት ሃያ አምስት አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስ ጥቅምት 25። በዚህ ቀን ታላቅና ክብር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህም ቅዱስ የአባቱ ስም አብርሃም፣ የእናቱ ስም ሐሪክ ነው። እነርሱም ከሮም ሀገር ሉፊ ከሚባል አውራጃ ናቸው። በዘመናቸው ከሃዲ ንጉሥ መክሲያማኖስ በክርስቲያን ወገኖች ላይ መከራ ስላመጣ ስደት ሆኖ ነበረና እነርሱም በስደት ብዙ ዘመን ኖሩ። ልጅንም ባጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመን። የእግዚአብሔርም መልአክ በህልም ተገልጦላቸውና ተገለጠላቸውና ፍሬ የሞላበትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ፣ በጽዮንም አድሮ የሚኖር የአይቆ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሲያስነሱ አመት ሙሉ አኖሩት። እመቤታችን ማርያምም ለሮሜ ሊቀ ጳጳሳት ለሰላብስትሪዮስ ለሰራ ብስትሪዮስ ተገልጣ ወደ አብርሃም ቤት ሄዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሄዶ የክርስትና ጥምቀትን አጠመቀው። ስሙኑም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ስለ ሰየመው አደነቁ፣ ይጹብ እጹብ አሉ። ከዚህ በኋላ ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ኅብስትና ወይን የተሞላ ጽዋ ከሰማይ ወረደ። እርሱም ቀድሶ ሥጋውና ደሙን ከሕፃኑ ጋር አቀበላቸው። በዚያንም ጊዜ ሕፃኑ የአንድ ዓመት ልጅ ሲሆን በባህሪ በህልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባህሪ በህልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባህሪም በባህሪ በህልውና በመለኮት በአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመንም በኋላ አባቱና እናቱ ሄዳር ሰባት ቀን ሞተው ሕፃኑ ብቻውን ቀረ። ሕፃኑም አስር ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ካህዲ መኮንን መጣ። ቅዱስ ቡላም በሰማ ጊዜ ወደ መኮንኑ ሄዶ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያን ጊዜ በችንካር እንዲቸነክሩት ስጋውንም እንዲሰነጣጠቁት የቆዳውንም ቆዳውንም ከአጥንቱ እንዲገፉ እጆቹና እግሮቹንም በመጋዝ እንዲቆርጡ ጀርባውንም እንዲገርፉ በሾተሎችና በጦሮች መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት ዳግመኛም በመንገድ ላይ እንዲጎትቱ ታዘዘ። የመላእክት አለቃ ሚካኤልም መጥቶ አዳነው ያለ ጉዳትም ጤናኛ አደረገው። ከዚህ በኋላ ወደ ሌላ መኮንን ሂዶ እርሱንና የረከሱ ጣዖቶቹን ረገመ። መኮንኑም ተቆጥቶ በሚያዝያ ወር 18 ቀን ራሱን በሰይፍ ቆረጠው፤ ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳምም ወስዶ የምንኩስና ልብስንና እስከማን በመስቀል ምልክት አለበሰው እንዲህም አለው ከቅዱሳን ጻድቃን አንድነት ይሆን ዘንድ እግዚአብሔር አዘዋል። ያን ጊዜም ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ፣ ያለማቋረጥ በውስጧ እየተጋደለ ኖረ። የጌታችን ኢየሱስ ክርስቶስን መከራውንና ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁልጊዜ ይወረውር ነበር። በአንዲትም ቀን ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገድለው ስለበረታታ ስለበረታበት ሞተ። ያን ጊዜም ክብር ይግባውና መዳንታችን ከሞት አስነሳውና እንዲህ አለው፣ ከእንግዲህ ስሚ ቡላ አይሁን አቢብ ይባል እንጂ የብዙዎች አባት ትሆናለህና። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ሥጋውን በየጥቅቱ እየቆረጠ ጀርባውንም ሰባት መቶ ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። በየእሁድም ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጽለት ነበር። ስለዚህም ሳይበላ ሳይጠጣ አርባ ሁለት ዓመት ኖረ። ዳግመኛም ናላው ፈስሶ እስቲያልቅ አስራ ሁለት ወር በራሱ ተተክሎ ኖረ። በአንዲትም ቀን የጌታችንን መከራ ባሰበ ጊዜ ሰይፉን በአንፃሩ ተከለ። ከእንጨት ላይ ወጥቶ በላዩ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያም ከአይላፋት መላእክት ጋር መጥታ የነና የልጄ ወዳጅ ሰላምታ ይድረስ አለችው። ከበድኑ ቃል ወጥቶ የሰማይና የምድር ንግሥት እመቤት ሰላምታ ይገባሻል አላት። እርሷም በከበሩ እጆቿ ዳስሳ ከሞት አስነሳችው። ዕድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ስደርስ ክብር ይግባው እና ጌታችን ክርስቶስ በእጁ ልዩ የሆኑ አክልሎችን የሚያበሩ ልብሶችንም ይዞ ተገለጠለት ወዳጄ አቢብ ሆይ በማያልቅ ተድላ ደስታ ደስ ያሰኝ ዘንድ ወደ እኔና ስምን ለምጠራ መታሰቢያን ለሚያደርግ እኔ ኃጣቱን አስተሰርየለት ዘንድ በራሴ ማልሁልን ወይም ለተራቆተ የሚያለብሰው ለተራበ የሚያጠግበውን ለተጠማ የሚያጠጣውን የገድልህን መጽሐፍ የሚጽፈውን ወይም የሚያነበውንና የሚሰማውን በጸሎትህን የምታመኑትን ሁሉ እስከ አስር ትውልድ ምራቸዋለሁ። ይህንን ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትን ምስጋና በሰማች ጊዜ ነፍሱ ከሥጋው ተለየች፣ ወደ ሰማያዊት ኢየሩሳሌምን ገባች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ አባት ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ፣ አሜን። በዚችን ቀን ደግሞ አክመም ከሚባል ሀገር የመላእክት አምሳሌ የሆነ አባ ዕብሎይ ያረፈ። የዚህም ቅዱስ የአባቱ ስም አሞኒ፣ የእናቱ ስም ሚስያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በሕጉ ጸንተው የሚኖሩ ድሆችና መጻተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸው። ሚስያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ሲተክለውና ወዲያውኑ ለምልሞ አብበው ሲያፈራ የአብርሃናዊ ሰውም ከዚያ ፍሬ የሚበላ ሁሉ ለዘላለም ይኖራል ስላት እሷም ከፍሬዋ ወስዳ ስትበላና በአፏ ውስጥ ጣፋጭ ሲሆንለት በልቧም ፍሬ ይሆንልኝ ይሆን ስትል ራይን አየች። ከእንቅልፏ በነቃች ጊዜ ራይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለማየቱን ነገራት። እግዚአብሔርንም አብዝተው አመሰገኑት። ትሩፋቱንና ተጋድሎ በመጨመር በየሁለት ቀን የሚጾሙ ሆኑ። ምግባቸውንም እንጀራና ጨው ነው። ይህ ቅዱስ ዕብሎይን በጸነሰችው ጊዜ እናቱ በገድል ወንዶችን እስከምታሸንፈው ድረስ በየሌሊቱ ሁሉ አንድ ሺህ ስግደትን ትሰግዳለች። ሕፃኑ እስከወለደችው ድረስ ዘጠኝ ወር ያህል እንዲህ ስትጋደል ኖረች። በወለዱትም ጊዜ ዕብሎይ ብለው ሰየሙት። በጎለመሰም ጊዜ የምንኩስናን ልብስ ሊለብስ ወደደ። ምክንያቱም እስኪያገኝ እንዲሁ ኖረ። አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወስደው ከላይላይ ግብፅ የሚገኝ ገዳማት በአንዱ ገዳም ውስጥ መነኮሰ። በገድልም በጠመደ ታላቅ ተጋድሎን ተጋደለ። ከጥቂት ወራትም በኋላ በጥቅምት ወር 25 ቀን አባ አቢብ አረፈ። ያን ጊዜ አባ ዕብሎይ አብሎግ ወደሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔር መፍራትን የሚያስተምራቸው ሆነ። ቅዱስ አቢብም ባረፈበት ቀን መታሰቢያውን ሲያደርግ ይህ ቅዱስ አባ ዕብሎይ ወንድሞች ሆይ፣ በአባ አቢብ ስም ዛሬ ጸሎትን የሚጸልየው ኃጣቱን እግዚአብሔር ያስተሰረይለታል በእረፍቴ መታሰቢያ ቀን የአባ አቢብ ፈጣሪ ሆይ ኃጢአትን ሁሉ ተውልኝ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና፣ አላቸው። በዚያችም ሰዓት ከመነኮሳት አንዱ አረፈ። እነርሱም ልገንዙት በዚያ ቆመው ሳሉ አባ ዕብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያንም ጊዜ ያ የሞተው ተነስቶ ይናገር ዘንድ ጀመረ። አባ ዕብሎይ ስለተናገረው ቃል ለምን ትጠራጠራላችሁ? ለአባታችን አቢብ በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶናልና፣ አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳትም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ይሄ አባ ዕብሎይ ብዙ ዘመናት ኖረ። ልጆቹ መነኮሳትም ብዙ ብዙ፣ ገዳማትም ተሰሩለት። የኖረበትም ዘመኑ በታላቁ አባ መቃርስ ዘመን ነው። የአባ ዕብሎይ ወይንም የቱርፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱኑ እያጽናና እያረጋጋ መነኮሳት ልጆቹንም እግዚአብሔር የሚወደው በመስራት ያጸናቸው ዘንድ መልእክትን ጻፈለን። ይህንንም ባስቀጥስ ገዳም ሆኖ አባ መቃርስ ሲጽፍ፣ አባ ዕብሎይ በላይ ላይ ግብፅ ሳለ በመንፈስ ቅዱስ አውቆ በዙሪያው ያሉትን መነኮሳት እንዲህ አላቸው፦ እነሆ ማጽናናትን የተመላች መልእክትን አባ መቃርስ ጻፈልን። ከዚህም በኋላ ከአባ መቃርስ ዘንድ የተላኩትን መነኮሳት ሁሉ ወጥቶ በደስታ ተቀብለው አስገቧቸው። መልእክቱንም በመነኮሳት ሁሉ ፊት አነበቡ፣ በታላቅ ደስታም ደስ አላቸው። ይህም አባ ዕብሎይ ወደ አባ አሞኒዮስ የሄደ ከእርሱ ዘንድም የምትኖረውን ስሟ የዋሂት የተባለችውን የተቀደሰች ሴት ያየ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከዚህ ዓለም ድካም ያሳረፈው ወዶ በየካቲት ወር በአምስተኛው ቀን አረፈ። እኛ ግን የአባ ዕብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፈን። ለእግዚአብሔር ምስጋና ይሆን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለም ዋበ በዚችም ቀን ዳግመኛ አጥፋሃስ ከሚባል ሀገር ሰማዕት ለሆነ ለቅዱስ ዮልዮስ ቤተክርስቲያኑ የከበረችበት ነው። ይህም ቅዱስ ዮልዮስ በሀገረ ጥዋ በሰማዕትነት አረፈ። በአረፈ ጊዜ በገድሉ እንደተጻፈ ዲዮቅልጣኖስ ከጠፋ በኋላ ጻድቅ ሰው ቁስጥንጥኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንም ስልጣን ከፍ ከፍ አለ። ከሃዲያን ነገሥታት ተገድለቸው ንጹሐን ሰማዕታት በስማቸው አብያተ ክርስቲያናት ታነጹ። ስለ ቅዱሳን ሰማዕታትም ስለ ሥጋቸው እንዲያስብ ገንዞ በመሸከም ወደ አገራቸው እንዲያደርሳቸው ከአገልጋዮቹም ጋር ገድላቸውን እንዲጽፍ እግዚአብሔር እንዳቆመውና እንደጠበቀው ከዚህ እርሱ ራሱ በሰማዕትነት እንዴት እንደሞተ የቅዱስ ዮልዮስን ዜና ንጉሥ ቁስጥንጥኖስ በሰማ ጊዜ ስለ በጎ ተጋድለው ንጉሥ ቁስጥንጥኖስ ቅዱስ ዮልዮስን አመሰገነው። ስለዚህም ለቅዱስ ዮልዮስ የአማረች ቤተ ክርስቲያን በግብፅ ሀገር ሰርተው ስጋውን በውስጧ ያኖሩ ዘንድ ንጉሱ ወደ ግብፅ ሀገር ብዙ ገንዘብ ላከ። በዚያን ጊዜ ንጉሱ እንዳዘዘው አንነጹለት የቅዱስ ዮልዮስንም ስጋ አፍልሰው በውስጧ አኖሩት። ሊቀ ጳጳሳት አባ ለእስክንድሮስም ከኤጲስቆጶሳቱ ጋር አከበር እንደ ዛሬይቱም ቀን በዓል አከበረባት። ከስጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ለጥቅምት ሃያ አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አቢብ ወይ አባ ቡላ፣ አባ ዕብሎይ ገዳማዊ፣ አባ ዮልዮስ ሰማዕት፣ ቅዱሳን አብርሃምና ሐሪክ፣ ቅዱሳን አሞንና ሙስያ የታላቅ ዕብሎይ ወላጆች። ወርኃዊ በዓላት ቅዱስ መርቆሮ ሰማዕት፣ ቅዱስ ተክላ ሐዋርያዊት፣ ቅዱስ አበክሩዙን ሰማዕት፣ ቅዱስ ዱማዲዮስ ሶራዊ፣ ቅዱስ አባ አቡፋና ጻድቅ፣ ታላቅ አባ ብጻሪዮ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክመው ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ማቴዎስ ወንጌል ምዕራፍ 16 ከቁጥር 24። ጌታዬ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዳዊትን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት እያሳሰበው ችግረ ጊዜ ማቅርበልም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ።